ትንሽ አልተመቼንም ነበር እና፣ አሁን ግን እየመጣን እና እንዴት ትቀበሉናላችሁ? እናትን ዛሬ ሀገር ቤት እያለች እንዴት ነበር ያሳለፋችሁ ጥያቄ ልጠይቅላችሁ እየላችሁ መጥቻ አለው ማለት ነው። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናቸው በያላቸው በሰላም መና ቤተ ፈሳ የሚያሳምርልን እኛ እንደ ሀጢታችን ሳይሆን እንግዲህ መድሀኒዓለም እንደ ቸርነቱ ማለት ነው። የምጠይቅሽ ጥያቄ እናት ቤተሰብ ጋር እያለሽ ያስተዳደግ እንዴት ነበር? ልጅነትሽ እንዴት ነበር? ብዙ ማለት ታወሰኝ፣ ግን ያው ከጥቂት ነገሮች ከማስታወሳችን ተማሪ ነበርኩኝ። እንደገና ደግሞ የሰማን ጥሩ ቤተክርስቲያን እንደ ማንኛውም ተማሪ የነበረ ማለት ነው። ገጠር ላይ ስናድግ ትምህርት ቤት ሄደን ስንመጣ የጧትና የከሰአት ነው። እኛ ጋር እናንተ ጋር አላውቅም። እና አንዳንድ ጊዜ ከታላላቆቻችን ጋር ይሆን እና ክላሳችን ደስ ይላቸው ነበረ። ታላቅ እህት ወይም ወንድምሩ ወይም ባላውቅም ግን ለምሳሌ አራተኛ ክፍልና ስምንተኛ ክፍል ይለያይ ነበር። እና ከአምስት በላይ ማለት ነው። እና ከአንዳንድ ጊዜ ከታላቆቻችን ጋር እኮ በአንድ ፔሪድ ስንሆን ደስ ይለናል። አንቺ ጋ ደስ የነበረው ነገር ሁለተኛ ገጠር ላይ አረም አረም አለ፣ ጤፍ ማጨዳ አለ። እዛ ላይ እንዴት ነበርሽ? ወደ የመጀመሪያ ጥያቄ ሲመጣ ከትና ኮንዶም ትጋላለው ያው እህቶች እንኳን የለም ዛንሳ ያኔ

ምን የሚያለው ግን በጣም ደስ ይላል። በነገሮች ላይ እኔ ታላቅ ወንድም ወይም እህት ኑሮኝ ወይም ባለአቅም ግን ከታላቅ ወንድማችን ለምሳሌ ከአንደኛው አጎቴ በጣም ደስ የሚላት ውሀ አብረው ነው የሚቀዱ ሁሉ ነገርና ደስ ይሉ ደስ ይል ነበር። ስልሽ እኔ ታላቅ ወንድም ኑሮኝ ወይም እህት ኑሮኝ ወይም ባለአቅም ማለት ነው።

በኛ አሁን ጤፍ ሲያርም የዋለ ጉልጓሎ ሲጎለጉል የዋለ ማታ ቤት የዋለው ሰው ነው እግር የሚያድረው እዚያ ቤት። እኛ ቤት አባታችን እናድረዋለን ሰራም አልሰራም ያቸው ገደለብንም እሱ ወንድምቶች ብሎ ይሉናል።

አስላን እኔ ቤትም ስራ ላይ ስለነ ስራ ላይ ስለምሆን እንትን አይልኝ። ምክንያቱም የሚገርምህ አንደኛ የመጨረሻ ወንድ በብዛት ለዛውም ደግሞ ወይ ደግሞ አንድ በጣም

የጨዋታ ላይም ቢሆን ትልሽ የሆነ ሰዓት ትጫወታለህ። የቤት ሥራ አለብኝ ወይ ደግሞ ትምህርት ቤት አለ። ከሚገርምሽ ጨረቃ የምትወጣበትን ጊዜ ራሱ የምጠብቀው ለመጫወት ነው። ያኔ ግን ልጅነት ግን

እንዴት ነው አጋጣሚ ያኔ ስልሽ ስለሽ ለምሳሌ ብዙዎቻችን ሊሆን አቀዳለን አገር ስንወጣ የምንመጣበት መጣበት አላማ ስለዚህ የመጣሁበት ያኔ ለምሳሌ እንደ ምክንያት ተብሎ ከተባለ ሚኒስትር ውጤታ ለምሳሌ እሺ፣ በቃ ከዚህ ላይ ይብቃንና አሁን በቀጣይ ክፍል እንገናኛለን ማለት ነው። ቀጣይ ላይ መጠየቅ ምትፈልጉት ካለ በኮሜንታቸው አሳውቁኝ። እናትን መጠየቅ የምትፈልጉ ሰዎች ማለት ነው ስደት ላይ እየገጠማትን ለሙና ይና ወደ መንፈሳዊ ህይወቷ እንሄዳለን ማለት ነው እና ሰላማችሁ ብዝት ይበል እናመሰግናለን ሰላም ክርስቶስ ይብዛላችሁ ሰላም ሁኑ መልካም ቆይታ እንወዳችኋለን